አሰላሙ አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋ ውድ ሰላም አልሐምዱሊላህ። እንሻአላህ ዛሬ የማሳያችሁ የመግሉባ አሰራር ነው። በአላህ ፈቃድ ተከታተሉ የቤተሰቦች እሺ ውድ ቤተሰቦቼ እዚ ጋር ፍልፍል አስወዳለኝ። ፓብሪካ መሽሩፍ ሾዬ ከመሆናለኝ ከረቢ ባህራት ማጂ እንዲሁም ካሬ ፓብሪካ ሄሎ። እዚ ጋር በጣጥሳለኝ፣ በጀንጃን ካሮት፣ ብሮክሊን ሽንኩርታለኝ። ማትን ከትፋለን። ውድ ቤተሰቦቼ እዚህ ደግሞ ሰላጣ ከትፈናል፣ ሰላጣ አዘጋጅተናል። እሺ ውድ ቤተሰቦቼ፣ አሁን ወደ ጠብሳችን እንግዲህ፣ ድንቻችንን እንጠብሳለን።

እሺ፣ ውድ ቤተሰቦች፣ ያ እንደ ታርደን ደግሞ እናበስላለን። እዚህ ጋ ደግሞ ምስሌ ሩዙን አገነፍለዋለሁ ማለት ነው። እሺ ውድ ቤተሰቦች አሁን ወደ አሰራሩ እንገባላችሁ።

ቤተሰቦች ምሳ ከዘጋጀ በኋላ አሁን ደግሞ ቁርስ የምሳ ሰዓት ደግሞ ተቆ ትንሽ ቆይተው ምሳ እንዲያረግ ቆዳ ማለት ግን